ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በእያላችሁ በሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የመጣሁበት ቪዲዮ ለየት ያለ ነው። ዓረፍተ ነገር በአራት ነጥብ የሚያልቅ አጫጭር ዓረፍተ ነገሮችን አሳያችኋለሁ ማለት ነው። ዓረፍተ ነገር እንዴት ማንበብ እንዳለባችሁና፣ ዓረፍተ ነገር ማለት ምን ማለት እንደሆነ ከቃል እንዴት እንደሚለይ በደንብ አድርዬ ለማስረዳት እሞክራለሁ ማለት ነው። እናንተ ቪዲዮን ላይክ ሸር ያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ ማለት ነው። በዚህ ቻናል ሁሌም አማርኛ የአማርኛ ፊደሎችን ፊደሎችንም፣ ቃላቶችንም፣ አረፍተ ነገሮችንም እየሰራሁ እገኛለሁ። እየገባችሁ መማር ትችላላችሁ ማለት ነው። እዚሁ ዩቱብ ላይ ለበለጠ ከታች በማስቀምጠው ስልክ ደውላችሁ መማር በቅርቡ አማርኛ እንድታውቁ እናግዛችኋለን። በኦንላይን እያስተማርን እንገኛለን ማለት ነው። ቀጥታ ይዞ የመጣሁን የአማርኛ አረፍተ ነገር ምስረታዎችን አሳያችኋለሁ። አብራችሁ ይቆዩ። መልካም ቆይታ። እሺ አነብላችኋለሁ። ከመጀመሪያው ጀምሬ በአረንጓዴ ና በሰማያዊነት ነው የጻፉትኝ። እሱንን በሰፊ እናያለን ማለት ነው አብራችሁ ከኔ ጋር እንዴት ማንበብ እንዳለባችሁ እንን ለማመዳለን ቃላት ማንበብ ላይ ና ፊደል ቁጥራችሁ ጨርሳችሁ ከሆነ ይህም ቪዲዮ ብታዩት በደንብ ታተርፉበታላችሁ ማለት ነው። እሺ መጀመሪያ ላይ አስቴር ይላል፣ አስቴር ይላል። አስቴር ተማሪ ናት ይላል። በአንድ ላይ አስቴር ተማሪ ናት ይላል። አስቴር ተማሪ ናት ይላል ማለት ነው። አስቴር የሚለው አንድ ቃል ይሆናል። ተማሪ የሚለው አንድ ቃል ይሆናል። ናት የሚለው አንድ ቃል ይሆናል። በአንድ ላይ እነዚህ ሶስት ቶች አስቴር ተማሪ ናት የሚል ዓረፍተ ነገር ይወጣዋል ማለት ነው። ከቃል የረዘመ ሶስት አይነት ቃላቶች በአንድ ላይ ሆነው የሚሰጧቸው ዓረፍተ ነገር ይሆናሉ ማለት ነው። አስቴር ተማሪ ናት ተብሎ ተቋጨ፣ በአራት ነጥብ አለቀ ማለት ነው። አስቴር ተማሪ መሆኗን የገለጸ ነው ማለት ነው። ስለዚህ አስቴር ተማሪ ናት ይላል የመጀመረው። ቀጥሎ ደግሞ ማ ሜ ይላል ማ ሜ ብሎ ስፔስ አለው ማሜ መምህር መምህር መምህር ነው ነው ማሜ መምህር ነው ይላል። ማሜ መምህር ነው ይላል። ማሜ የሚለው ቃል ነው፣ መምህር የሚለውም ቃል ነው፣ ነው የሚለውም ቃል ነው። ቃል ማለት የአንድ ነገር ትርጉም የሚሰጥ መጠሪያ ማለት ነው። አረፍተ ነገር ማለት ደግሞ የነገሮቹ መቋጫ ማለት ነው። ስለዚህ ማሜ የሚባለው መምህር መሆኑን የገለጠ ማለት ነው። ስለዚህ ማሜ መምህር ነው የሚል ዓረፍተ ነገር አነበብን ማለት ነው። ማሜ መምህር ነው ይላል። በአንድ ላይ ስታነቡት። ቀጥሎ ደግሞ አወቀ ወቀ ይላል። አወቀ እስፔስ ከዚያ ከተማ ይላል። ከተማ ከተማ፣ ከዛ ገባ ብሎ አራት ነጥብ ገባ። እንግዲህ አወቀ የሚለው ቃል ነው ከተማ የሚለውም ቃል ነው። ገባ የሚለውም አንድ ቃል ነው ማለት ነው። መጠሪያ የሆነ ቃል ነው። ስለዚህ በአንድ ላይ ሲነበብ አወቀ ከተማ ገባ ተብሎ ተቋጨ ወይም ደግሞ አለቀ በአራት ነጥብ ማለት ነው። አወቀ ከተማ መግባቱን ነገረን ማለት ነው። ዓረፍተ ነገር ማለት ይህን ይመስላል። እንደዚህ ያደረጋችሁ መለማመድ ነው። አጭር አጭር ስለሆነ አረፍተነገሩ ራሱ ረጅም አይደለም። እንደዚህ ያደረጋችሁ ተለማመዱ። ቀጥሎ ደግሞ ሃና ይላል ሃና ነጋዴ ነጋዴ ናት ናት በአንድ ላይ ሃና ነጋዴ ናት። ሃና ነጋዴ ናት ይላን ማለት ነው። ሃና ነጋዴ ናት። ሃና ይላን ከዛ ነጋዴ ይላን ከዛ ናት። በአንድ ላይ ሃና ነጋዴ ናት የሚል ቃል ይሰጣን ማለት ነው። ሃና ነጋዴ ናት የሚል ቃል ይሰጣን ማለት ነው። እንደዚህ ጋ አርጋችሁ መለማመድ እንደዚህ አድርጋችሁ መለማመድ። እሺ። ቀጥሎ ደግሞ መሲ መሲ መሲ ካሮት ካሮት ካፊደል ፊደል ሮ ፊደል እዚያ ት ካሮት። እሺ። ከዛ በላች በላች በፊደል ላፊደል እና የቸች ነው። በአንድ ላይ መሲ ካሮት በላች ይላል ማለት ነው። መሲ ካሮት በላች። መሲ የሚለው ቃል ነው። ካሮት የሚለውም ቃል ነው። በላች የሚለውም ቃል ነው። በአንድ ላይ ሲሆን ግን መሲ ካሮት በላች ሲሆን ዓረፍተ ነገር ይሆናል ማለት ነው። ዓረፍተ ነገር በአራት ነጥብ ያለቀ መሲ ካሮት መብላቷን የሚያሳይ ነው ማለት ነው። በመጨረሻ ዛሬ ይላል። ዛሬ ልደቴ፣ ልደቴ ነው ይላል። ዛሬ ልደቴ ነው ዛሬ ልደቴ ነው። በአንድ ላይ ዛሬ የምትለው አምቃናት ልደቴ የምትለው አምቃናት ነው የሚለው ቃል ነው። በአንድ ላይ ሲሆን ደግሞ ዛሬ ልደቴ ነው ሲሆን ዓረፍተ ነገር የሆነ በአራት ነጥብ ያለቀ ዓረፍተ ነገር አጭር ዓረፍተ ነገር የሆነ ማለት ነው። ዛሬ ልደቴ ነው የሚል ዓረፍተ ነገር አነበብነ ማለት ነው። እንደዚህ ያደርጋችሁ መለማመድ ነው ቀላል ነው አማርኛ ቪዲዮን እስከመጨረሻ መጨረሻ በማየትና ደጋግማችሁ በማየት ማንበብ ትችላላችሁ ማለት ነው። እስኪ እናንብበው። አሁን ፈጠን ብለን እናንባለን። አብራችሁ አንብቡ። አስቴር ተማሪ ናት። ማሜ መምህር ነው። አወቀ ከተማ ገባ። ሀና ነጋዴ ናት። መሲ ካሮት በላች። ዛሬ ልደቴ ነው የሚል አነበብን ማለት ነው። እንደዚህ ያደርጋችሁ በመለማመድ ረጅምም አጭርም ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው አማርኛ። አሁን ደግሞ በአረንጓዴ ጨርሻለዋ፣ በሰማያዊ አይነት የጻፉትን እናነባለን። አብራችሁ እየነበባችሁ እንደሆነ ተስፋ አደርጋለሁ። ተለማመዱ። ለእናንተ ነው እንደዚህ የምንሰራው ማለት ነው። መጀመሪያ አቤል ይላል፣ አቤል ይላል፣ አቤል እሺ። ከዛ ኬክ፣ ኬክ፣ ከዛ ጋገረ ይላል። አቤል ኬክ ጋገረ አቤል ይላል ኬክ ይላል ጋገረ ይላል። በአንድ ላይ አቤል ኬክ ጋገረ የሚል ዓረፍተ ነገር አነበብን። በአራት ነጥብ ያለቀ ማለት ነው። አቤል ከዛ ኬክ ከዛ ጋገረ የሚል ዓረፍተ ነገር አነበብን ማለት ነው። ኦኬ። በመቀጠል መላኩ ይላል መላኩ ይላል መላኩ፣ ከዛ ሚስት ሚስት ይላል፣ ይሄ ደግሞ ሚስት ከዛ አገባ በአራት ነጥብ። መላኩ ይላል ሚስት ይላል አገባ ይላል በአንድ ላይ መላኩ ሚስት አገባ ብላችሁ ፈጠን ብላችሁ ታነቡታላችሁ ማለት ነው። መላኩ ሚስት አገባ። ከዛ ቀጥሎ ደግሞ አስቴር ይላል ይሄ ደግሞ አስቴር ይላል አስቴር አፊደል ሰፊደል የተቴ ነው እዚ አስቴር ይላል ከዛ ደብተር ደብተር ይላል ገዛች ይላል መጨረሻው ገዛች። አስቴር ይላል ደብተር ይላል ገዛች ይላል ቃል ሲሆን እንግዲህ አስቴር የሚለው ደብተር ገዛች የሚለውም የብቻ ብቻውን ሲነበብ ቃል ይሆናል። አስቴር ደብተር ገዛች ሲሆን ደግሞ ዓረፍተ ነገር ይሆናል ማለት ነው። በአራት ነጥብ ያለቀ ትርጉም የሚሰጥ በአራት ነጥብ የሚያልቅ ይሆናል ማለት ነው። ሽቀጥሮ ደግሞ ዘቢባ ይላል ዘቢባ፣ ከዛ ዱባይ ዱባይ፣ ከዛ ሄደች ዘቢባ ዱባይ ሄደች። በአንድ ላይ ዘቢባ ከዛ ዱባይ ከዛ ሄደች የሚል ዓረፍተ ነገር አነበብነ ማለት ነው። እሺ ቀጥሎ ሰይድ ይላል ደግሞ ሰይድ ሰይድ ሰፊደል እቺ የፊደል ናት። እች እንደደ አንዳንድ የሚቆጥሯት አሉ። በደንብ ሕዋትና ልዩነት አላት። እች የፊደል ይ የምትለዋ ናት። ከዛ ደና ሰይድ ይላል ከዛ መኪና መኪና ከዛ ገዛ እች ገና የዘፊደል ዛ ማለት ነው ገዛ በአንድ ላይ ሰይድ መኪና ገዛ ይላን ማለት ነው። ሰይድ መኪና ገዛ ይላን ማለት ነው። ከዛ በመጨረሻ አበበ ይላን መጽሐፍ ገዛ ሆነ። አበበ ይላን ከዛ መጽሐፍ ይላን ከዛ ገዛ አበበ መጽሐፍ ገዛ ብሎ በአራት ነጥብ የተቋጨ ዓረፍተ ነገር ይሆናል ማለት ነው። አበበ መጽሐፍ ገዛ የሚል ይሆናል ማለት ነው። እንደዚህ ያርጋችሁ መለማመድ ነው። በጣም ቀላል ነው። አሁን ደግሞ ስናነበው፣ አቤል ኬክ ጋገረ። አቤል ኬክ ጋገረ። መላኩ ሚስት አገባ። መላኩ ሚስት አገባ። እሺ፣ አስቴር ደብተር ገዛች። አስቴር ደብተር ገዛች ይላል። ዘቢባ ዱባይ ሄደች። ዘቢባ ዱባይ ሄደች። እሺ፣ ሰይድ መኪና ገዛ። ሰይድ መኪና ገዛ ይላል ማለት ነው። መጨረሻ አበበ መጽሐፍ ገዛ አበበ መጽሐፍ ገዛ ይላል ማለት ነው። እንደዚህ ያደርጋችሁ በጣም ቀላል ቀላል መንገድ መለማመድ ትችላላችሁ ማለት ነው። በጣም አስፈላጊ ነው ለጀማሪዎች። ይሄ ቪዲዮ በደንብ አድርጋችሁ ላይክ፣ ሼር አድርጉት ለሌሎች ይደርስ ዘንድ። የዛሬ ቪዲዮ ይህን ይመስል ነበር። አጭር ነው። በደንብ አድርጋችሁ ተከታተሉት እስከ መጨረሻ ድረስ አያሰለችም ማለት ነው። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው